በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚ አብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛች ዕለት እስከዚች ዕለት እስከዚህች ሰዓት እስከዚህች ቀን ያደረሰ አባቶቻችን የቅዱሳን አምላክ ሎል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የወላዲት አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምንስ ከዚች ሰዓት ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ከተኛንበት ቀስቅሶ ከተበተንበት ሰብስቦ ከወደቅንበት አንስቶ በአባታዊ ፍቅሩ ቀስቅሶ ለዚህ ሰዓት በዚህ መስመር የእግዚአብሔርን ቃል የእሱን ቃል እንድንሰማ የጠራን የሰበሰበ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። እናቱ እናታችን ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው እና ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል አደረሳችሁ አደረሰ። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወሰዱሱ ለመጋቢት በዛቲ ዕለት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚች ቀን የከበረች እና የተመሰገነች ድንግሊቱ ኢዮጵራክሲያ አረፈች። ይህችም የተቀደሰች ብላቴና የንጉሥ አኖሬዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግሥት የአንድ ታላቅ መኮንን ልጅ ናት። የሚሞትበትን ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሬዎስ ይጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሬዎስ አጫት። በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎቿም ያፈሩትን ይህችንን ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። ዕድሜዋ ዘጠኝ ዓመት ሆኖ ሳለ አስከትላት ወደ ግብፅ ሄደች። ወደ ግብፅ ሀገርም በደረሱ ጊዜ ስራቸውን እስከሚፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። በዚያ ገዳም ውስጥ የሚኖሩ ደናግል ለገድል የተጠመዱ ናቸው። የሥጋ መብልን ቅባትን ቢሆን ጣፋጭ ፍሬዎችንም ምንም ምን አይበሉም፣ ወይም ቢሆን ከቶ አይቀምሱም። ያለምንጣፍም በምድር ላይ ይተኛሉ። ኢዮጵራክሰያን በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል መጋቢዋ ጋር ትፋቀራለች እና መጋቢዋም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ሳትፈልጊ ቃል ግቢልኝ ላትፈልጊ ቃል ግቢልኝ አለቻት። ኢዮጵራክሲያን በዚህ ነገር ቃል ገባችላት። እናቷ ስራዋን በፈጸመች ጊዜ ወደ ሀገሯ ልትመለስ ወደደች። ልጇ ግን እኔ የዚህን የኃላፊውን የጠፊውን ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤት ለጌታዬ ለኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋር መመለስን አይሆንም አለቻት። ብላቴናዋ ከእርሷ ጋር እንደማትመለስ እናቷ በተረዳች ጊዜ ገንዘቧን ለድሆችና ለጦም አዳሪዎች መጽውታ ከልጇ ጋር በዚያ ገዳም ብዙ ዘመን ኖራ ኖራ ከዚያ በኋላ አረፈችና በዚያው ቀበሯት። ንጉስ አኖሪዎስም የኢዮጵራቅስያ እናቷ እንደሞተች በሰምቶ ላጫት ያጋባት ዘንድ ኢዮጵራቅስያን እንዲያመጧት መልእክተኞችን ላከ። ቅድስቲቱም ንጉስ ሆይ፣ እወቅ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌታ የኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና ቃል ኪዳኔም መተላለፍ አይቻለኝም ብላ ወደ ንጉሱ ላከች። ንጉስ አኖሪዎስም መልእክቷን በሰማ ጊዜ አደነቀ፣ ስለ እርሷም አለቀሰ። ከእርሷ በእድሜዋ ታናሽ ብላቴና ናትና እርሷ በእድሜዋ ታናሽ ብላቴና ናትና ይህችን የከበረች እየጳራክስያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ስራ እጅግ የተጠመደች ሆነች። በየሁለት ቀን ሁለት ሁለት ቀን እያከፈለች መጾም ከዚያም በየሶስት ቀን ሶስት ሶስት ቀን ትጾም ጀመር። ከዚያም በየሰባት ቀን ሰባት ሰባት ቀን የምትጾም ሆነች። በተለየች በከበረች አርባ ጾም ምንም ምን የምትበላ አልሆነችም። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ አመታት አመታት እግሯን መታት። ብዙ ቀኖችን በሕማም ኖረች። ከዚያም እግዚአብሔር ራቶላት ከደዌዋ አዳናት። በሽተኞችንም ታድናቸው ዘንድ በሽተኞችን የምትፈውስበትን ሀብት ሰጣት። ለእመምኔቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶች ደናግል ሁሉ ዘንድ የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትንና አዳራሾችን አክሊላትንና አዳራሾችን እንዳዘጋጁ እንዳዘጋጁ ራእይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን ይሄ የሚገባት ስትል እሊህ አክሊላትና አዳራሾች የተዘጋጁላት ለልጅሽ ለኢዮፈር አክሰያ ነው፣ እርሷም ወዲህ ትመጣለች አሏት። ይህንን ራዕይ ለደናግሎች ነገረቻቸው። እግዚአብሔር አብሔርም ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ለዮ ፈራ ሰያ እንዳይነግሯት አዘዘቻቸው። ከዚህ በኋላ በሆድ ዝማ ሕማም ጥቂት ታመመች። ሁሉም ደናግል ከእመምኔቷ ጋር ወደ እርሷ ተሰበሰቡ። ያቺ ቃል ኪዳን ያስገባቻት የምትወዳት መድሃኒ መጋቢዋን መጣች። በእግዚአብሔርም ዘንድ እንድታስባቸው ለመኗት፣ እርሷን በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተባረከች እርሷን እህታቸውን አጥተዋታልና ደናግሉ ሁሉ እጅግ አዝነው አለቀሱ። ከዚህም በኋላ የምትወዳት የገዳሙ መጋቢ የነበረችው አረፈች። ከእርሷም በኋላ እመምኔቷ ጥቂት ቀን ታመመች። ደናግሎችንም ሰብስባ በላያችሁ የምትሾሙትን እመምኔት ምረጡ፣ ስለ እኔ እየጳራሲያ ለምናለችና፣ እኔ ወደ ጌታዬ ኢየሱስ እሄዳለሁ። አሁን ግን ደጁን በላይ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱም ማለድ ብለው ማልደው መለድ ብለው ሲደርሱ አርፋ አገኟት። የሊህም የከበሩ እናቶች በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። ሰላም ሰላም ለእለ ረከብዋ ባሐሲስ እመሳላአከ ሀቢያ እንዘይሰድ እንዘይኢድ ነአስ ትቤ ከመዝህ በመንፈስ ቅዱስ አንሰ ተሐፀይቁ ለሰማያዊ ክርስቶስ ተሰጦተ ቃላ ሰሚኦ አንከረ ንጉሥ በዚችም ቀን ዳግመኛ የቅዱስ ፍርፍሪዎስ መታሰቢያው ነው። በረከቱ ከኛ ጋራ ለዘላለሙ ትኑር አሜን። ሰላም እብል ለፍርፍሪዎስ ክቡር ብእሲ እግዚአብሔር ሕይወት ትጽናዕ እንትንሳይ ህማም ወፃይ እምነት አውቆ ውስተማይ ተላ ደባይር ከመበመብብ ፀን ሐመር በዚችም ዕለት የክብር ባለቤት ጌታችን የደቀ መዛሙርቱን እግር አጠበ። እንዲህም አላቸው፣ እናንተ ለባልንጀሮቻችሁ እንዲሁ አድርጉ። ደግሞ የሐዲስ ኪዳንን የቁርባን ሥርዓት አሳያቸው አሳያቸው። አሁንም በዚች ዕለት የክብር ባለቤት ጌታችንን ለአይሁድ ይሁዳ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩ የሸያጩን ዋጋ ሰላሳ ብር ተቀበለ። ይቅርታው ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወሰው ለመጋቢት በዛቲ ዕለት አዕረፈ ክቡር ማኅቶተ ቤተ ክርስቲያን

የሰማነውን በእዝነ ልቡናችን ያውለብን ያሳደርብን አምላካችን እግዚአብሔር የቅዱሳኑ ሁሉ ረዴታቸው በረከታቸው ይደርብን ቃል ኪዳናቸው አይለን ያው እንግዲህ በስንክሳር መጽሐፍ እንደሰማችሁት የእናቶቻችን ተጋድሎ መንፈሳዊ ፍቅር እርስ በርሳቸው ምን ያህል እንደሚዋደዱ እንደሚፋቀሩ የእነርሱን መፋቀር መዋደደ አይቶ እግዚአብሔር ደግሞ በመንፈሳዊ ተጋድሎ እንዳጸናናቸው ከእናቷ ጋራ ገዳም ገብታ በልጅነቷ በዘጠኝ ዓመቷ ገዳም ገብታ ወደ ዓለም ተመለሽ ባላግብተሽ ኖሪ ቢሏት አልፈልግም፣ እኔ ክርስቶስ ሙሽራው ነኝ የመንግሥተ ሰማያት ሙሽራ ነኝ ብላ ልጅቱ በገዳም እናቶችን በፍቅር በፍቅር ስታገለግላቸው ስትታዘዛቸው እንደነበረች ነው የሰማ ነው። እናቷም እንደዛው እርስ በርስ መዋደድ ምን ያህል ጸጋና ክብር እንደሚያሰጥ ማለት ነው። በዚህ በቅዱስ ዮሐንስ መልእክት አንደኛ ምዕራፍ ሶስት በቁጥር አስራ ስምንት ወዳጆቼ ሆይ ይላል በስራና በእውነት እንዋደድ እንጂ በቃልና በአንደበት አይሆን ይላል። በስራና በእውነት እንዋደድ እንጂ በቃልና በአንደበት አይሁን። በቃልና በአንደበት አይደለም መዋደድ ያለብን፣ በስራና በእውነት የሚታይ እውነት የሆነ መዋደድ፣ በስራ የሚገለጥ መዋደድ። እህቴን እወዳታለሁ፣ ወንድሜን እወደዋለሁ ወገኖቹን እወዳችኋለሁ አባቴን እናቴን እወዳችኋለሁ እህቶችን አከብራችኋለሁ ስንል በአንደበት በንግግር መሆን የለበትም። የኔ እህት የኔ ወንድም ብሎ በአንደበት ብቻ መሆን የለበትም። በቃልና በእውነት ሊሆን ይገባል ይላል። ሰዎችን በአንደበታችን በንግግራችን ብቻ መውደድ ንግግርም ጥሩ ነው፣ እህቴ ወንድሜ ብሎ መናገርን የአነጋገር ልዛም ጥሩ ነው። የአነጋገር ልዛ በፈገግታ በትዕግስት ማናገርም መነጋገርም መልካም ነው። ነገር ግን ይህ ብቻ ድኅነት አይሆንም ነው ይህ ብቻ ጸጋ ሊያሰጥ አይችልም። ዋናው ድኅነት የሚያሰጠው ከእግዚአብሔር ጸጋ የሚያሰጠው ሰማያዊ ዋጋ የሚያሰጠው በስራና በእውነት የሚገለጽ ፍቅር ነው። በስራና በእውነት በስራ ወንድሜ እወድሃለሁ ካልን የወደድንበትን ተግባር በስራ ገልጠን ማሳየት፣ እህቴ ወድለው እወድሻለሁ ስንል ደግሞ ልክ እወድሻለሁ ባልናት የአንደኛው በእውነት መውደድ፣ ሁለተኛው ደግሞ በስራ የሚገለጥ እንደሚርበኝ እህቴንም ይርባታል እንደሚጠማኝ እህቴንም ይጠማታል እንደሚበርደኝ እህቴንም ይበርዳታል እንደሚቸግረኝ ወንድሜን እህቴን ይቸግራቸዋል ብሎ ከልብ የመነጨ ፍቅር ያስፈልጋል እንደዛ ብሎ ለእህት ለወንድም ለጓደኛ ዋጋ መክፈል እንዳለብን ቅዱስ ዮሐንስ ይነግረናል ማለት ነው ወንድሞቼ ወይ ወዳጆቼ ሆይ በእውነትና በስራ እና በእውነት እንጂ የሚገለጽ ፍቅር ተዋልዋደዱ ተዋደዱ እንጂ በቃልና በአንደበት አይሆንም። በቃልና በአንደበት ብቻ አይሆን ነው የሚለው። ሰው የሚዋደደው በስራ እና በእውነት ነው። እግዚአብሔር የሚቀበለው ፍቅር እግዚአብሔር የሚወደው ሰማያዊ ዋጋ የሚያስገኘው ፍቅር በስራና በእውነት የሚገለጥ ፍቅር ነው። የእርስ በርስ የመዋደድ ፍቅር በስራና በእውነት ሲሆን ነው እና እናቶቻችን ለገዳማውያን አባቶች እናቶች በስራና በእውነት ፍቅራቸውን ገልጸው አሳይተውናል ማለት ነው። አሳይተውናል በስራና በእውነት በተግባር ገልጸው ማለት ነው። እንዲያው የምናውቃቸውን የምንቀርባቸውን ሰዎች ሁሉ አቆላምጠን አሳምረን ስማቸውን በከፊልም ሆነ በምን ብንጠራቸው በስራ ያልተገለጠ ፍቅር ዋጋ የለውም ማለት ነው። በስራ ባህፍ ድለላ ነው የሚሆነው ማታለል፣ መሸ ሽንገላ ሽንገላ ነው የሚሆነው። እያቆላመጡ ብቻ በስም ብቻ መጥራት እሱ አይደለም። ከልባችን ያልመነጨ ፍቅር ከልባችን ያልመነጨ መዋደድ ከልባችን የሌለ አንድነት ዋጋ አያሰጥም እሱ ማታለል መሸንገል ሽንገላ ይሆናል ማለትና ይህን አስመልክቶ ቅዱስ ዮሐንስ በቃልና በእውነት እንዋደድ ይላል በቃልና በእውነት ማለት በስራና በእውነት በስራና በእውነት በስራ የሚታይ ሲርባት እህትሽን ሲርባት ማብላት ሲከፋት ማጽናናት ሲቸግራት ከጎኗ ሁኖ ከጎና ሁናችሁ አይዞሽ አይዞ ወንድሜ ማለት ቀዶ ማልበስ ቆርሶ ማጉረስ ያስፈልጋል። ይሄ ነው የክርስቲያን ተግባር ማለት ነው። የክርስቲያን ተግባር በስራና በእውነት የሚገለጥ ፍቅር ነው። ክርስቶስ በስራና በእውነት ፍቅሩን ገልጦልናል ማለት ነው ስለኛ ሲል ዛሬ ጥንተ ስቅለቱ አርብ ቀን አይደል የተሰቀለው? ያው መድኃኔዓለም ነገ የሚከበረው ዛሬ ዋዜማው ነው። ጥንተ ስቅለቱ አርብ ነው። መጋቢት 27 አርብ ዕለት ነው ማለት ነው። እና ለሰው ልጅ ብሎ ሰውን እንደሚወድ ሰውንም እንደሚያከብር ለሰው ልጅ ብሎ መከራ መቀበሉ ለማሳየት በቀራኔው ራቁቱን ተሰቀለ። ለእናንተና ለእኔ ብሎ ደሙን አፈሰሰ። እጆቹን እግሮቹን በችንካር ተቸነከረ። ለእናንተና ለእኔ ብሎ ፍቅሩን ለመግለጽ የሰው ፍቅር ስቦት ይህን ሁሉ መከራ ተቀበለ። በለበሰው ሥጋ በለበሰው ሥጋ ይህን ሁሉ መከራ ተቀበለ። ፍቅሩን ገለጸልን። ፍቅሩን የገለጸልን እወዳቸዋለሁ፣ አከብራቸዋለሁ ብሎ ባንደበት እና በቃል ብቻ ሳይሆን በስራና በእውነት ገልጾልናል። እርሱም እንደገና ደቀ መዛሙርቱን እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተዋደዱ እያለ ስለ መዋደድ እርስ በርስ ስለ መፋቀር አጽንቶ አበክሮ አስተምሯል። እራሱ ዝቅ ብሎ የደቀ መዛሙርቱን እግርም አጥቧል። ትህትና ማለት ዝቅ ብሎ እህትን ወንድምን ማገልገል ማለት ነው። ይህን አድርጉ ቶቻችሁ ለወንድሞቻችሁ ለወገኖቻችሁ የሚታይ የሚታይ እውነት የሆነ ፍቅርን አድርጉላቸው እና ስለዚህ በዚህ በዚህ ተዋደዱ። ስትዋደዱ እናንተ የክርስቶስ ትባላላችሁ ክርስቶሳዊ ትሆናላችሁ ብሎ ያስተማረበት አንቀጽ ነው፣ ቅዱስ ዮሐንስ ማለት ነው እና እግዚአብሔር አምላክ እርስ በርሳችን እንድንዋደድ ምንጊዜም ቢሆን ሀሳባችን ምክራችን ሁሉ መንግስተ ሰማያትን የሚያወርስ የእግዚአብሔር ሰው የምንሆንበትን የፍቅር አንድነት ሰንሰለትን እግዚአብሔር አምላክ ያጽናልን ሁላችንም ቢሆን በቤቱ ጸንተን ሕጉን ጠብቀን ለወንድሞቻችን ለእህቶቻችን የሚታይ እውነት የሆነ መዋደድን እንድንገልጽ ለሌሎች እንድናሳይ እንድናስተምር እግዚአብሔር አምላክ ይርዳል። እርስ በርሳችን ስንፋቀር ስንዋደድ ሌሎች በእኛ ይቀናሉ። እንዴት ምን ያህል ይዋደዳሉ! መታደል ብለው ይቀናሉ። መንፈሳዊ ፍቅራችን አይተው ይቀናሉ እና ክርስትና እንደዛ ስለሆነ በየዕለቱ በየቀኑ ሕጉ ይነግረናል ማለት ነው። መጽሐፍ ቅዱስ ይነግረናል። በስንክሳር ያሉ ታሪካቸው ገድላቸው የተመዘገበላቸው የተጻፈላቸው ቅዱሳን አባቶቻችን ቅዱሳት እናቶቻችን የቅዱሳን አባቶቻችንና የቅዱሳት እናቶቻችን ታሪክ ይነግረናል ማለት ነው። አሁን ቅድም እንደሰማ ነው እናትና ልጁ እንዴት አድርገው ነው ለገዳማውያን አባቶች እናቶች ፍቅራቸው ፍቅራቸውን እንደገለጹላቸው እንዳገለገሏቸው ይናገራል። ድንገት እኮ ነው ድንገት እኮ ነው ወደዛ ገዳም ሄደች እናቷ ልጇን ይዛ። ነገር ግን እንመለሳለን፣ ጥቂት ቀን ቆይተን እንመለሳለን ብለው በዛው ገዳማውያን ሆነው አረፉ ማለት ነው በዛው በዛው እና እሱ የሚያስተምረን ደግሞ እኛ ሰማያዊ መንግስትን የሚያወርሰን ወይም የሚያሰጠን አገልግሎት ከሆነ በወጣ ነው ብንቀር እግዚአብሔር ይመስገን ነው። ወጣ ነው ብንቀር ወጥቶ መቅረት ግን ከክፉ ነገር ነው። ንስሐ ሳንገባ ሥጋ ወደሙን ሳንቀበል ሕገ እግዚአብሔርን ሳንጠብቅ ድንገት እበላ እበላ እከብር እከብር እያል ወጥቶ መቅረት እሱ ከባድ ነው። ወጥቶ ከመቅረት እግዚአብሔር አምላክ ይሰውረን። አምኖ ከመካድ ቀርቦ ከመራቅ እግዚአብሔር አምላክ ይሰውረን ይሰውረን። አመልኩ ካድኩ፣ ቀረብኩ ራቁ፣ ዳንኩ ጠፋሁ ከማለት እግዚአብሔር አምላክ ይሰውረን። በቤቱ ያጽናን፣ የሰማነውን በእዝነ ልቡናችን ያውልልን። አምላካችን ጾማችንን ጽባያችንን በሰላም አስፈጽሞ ለብርሃነ ትንሣኤ በሰላም እንዲያደርሰን። የቅዱሳን ሁሉ በረከታቸው እንዲያድርብን በጸሎታችሁ አስቡና አትርሱን ያሉ የቤተ ክርስቲያኑ ልጆች ኦርቶዶክሳውያንም ሁሉ በየስነ ክርስትናቸው ይጠብቅልን። በሰላም ያሳደረን በሰላም እንዲያውለን። አቡነ ዘበሰማያት ሰማያት ንበት መንግስት ፈተወይ ኩን ፈቃድከ ቀደሰ በከመ በሰማይ ከማሁ ወይ ቅዱስ ካህን ዘለን ጠለፉ ወደ ነው ዜሊያ ወይ ማሰማኒ ስላሚ ሆዶ ስለዛ

በሰላም ዋሉ መልካም ነው።